ስለ ዱባይ በነገራችን ላይ አሁን ያልኮሰትኩትን ቪዲዮ ያላያችሁ ከታች እየገባችሁ ፕሮፋይል ተጭናችሁ ይሁ የዱባይ ስራ ምንድነው? የዱባይ ስራ ምንድን ነው የምትሉኝ ልጆች ቀንጨብጨብ አድርጌ ቪዲዮ ሰርቼላችኋለሁ። አሁን ከአስር ደቂቃ በፊት ማለት ነው። አንዳንድ ልጆች ምንድን ነው መዝራ ምንድን ነው ገምትን ምናችሁ የጠየቃችሁኝ ያላችሁ ቀንጨብጨብ አድርጌ ሰርቼላችኋለሁ። እሺ፣ የአንተ ጥያቄ እንዴት ነው የምመጣው ነው ምንድን ነው? አዎ መምጣት እፈልጋለሁ። አንደኛ ሰው ፕሮሰስ ጀምር፣ ልክ ይሆን አይሆን ወረቀት የሚሰሩትን ስራ እንዴት ቼክ ማድረግ እችላለሁ? ሰርቻለሁ ብለ ቢልኩልኝ ያለውን ነገር ማለት ነው ቼክ ማድረግ እችላለሁ ወይ? ራሱ እሱ ለእኛ ትልክልን አለ። ወረቀት ሲላክላችሁ፣ ያው ቢዛ ውጥተናል ብሎ ሲልኩላችሁ፣ ሪጀክት አደረገብን ብሎ ሲልኩላችሁ ወረቀታችሁን ሰብስባችሁ ኑና ለእኛ ስጡን ኦሪጂናል መሆኑን እናይላችኋለን ብለናል እንደዛ ከሆነ በቃ ጀመርኩ ምን ፕሮሰሱን የዱባይ ፕሮሰስ ለመጀመር ካሰብክ በምንድነው መምጣት የፈለግከው በቪዚት ነው በምንድን ነው አይ በኢምፕሎይመንት ነው እንዴት ታልፋለ ማነው የሚያመጣት ያው ፕሮሴስ የሚያደርጉት ናቸው። በዛም አሳቢ ለዛ ነው የምጠይቀው ላቸው። በደንብ ብላቸው አድምጡ። ኢምፕሎመንት ስለተባለ አይደለም ኢምፕሎመንት ላይ ከኢትዮጵያ አይወጣም በዚህ ሰዓት፣ የሚወጣው በቪዚት ቪዛ ነው። በኢምፕሎመንት የምትወጡት እንዴት ነው? ሀውስ ኢምፕሎመንት የሚባል አለ። ለምሳሌ በሎካሎች ቤት ጋርደን ስራ፣ ኮትኳች፣ ወይንም ደግሞ ጽዳት ሰራተኛ፣ ያለበለዛ ደግሞ ሼፍ፣ ምግብ ሰራተኛ በሎካሎች ቤት ያለበለዛ ደግሞ አሁንም የሎካሎች ቤት የሀውስ ድራይቨር ሹፌር ማለት ነው። በነዚህ ሶስቱ ከሆነ ምንድነው ኢምፕሎመንት መምጣት ትችላላችሁ። በካምፓኒ ቪዛ ግን ማንኛውም ሰው የካምፓኒ ቪዛ ኢምፕሎመንት ቢልክላችሁ ከኢትዮጵያ መውጣት አይቻልም። የኢትዮጵያ መንግስት አያስወጣም በሱ ስለዚህ እናንተ ማድረግ ያለባችሁ ምንድን ነው፣ የሚላክላችሁ ኢምፕሎመንቱን እዩት። ከመጀመራችሁ በፊት ምን አይነት ኢምፕሎመንትን የተላከልኝ የሚለውን ወይ ለእኛ ነገሩን። ከዛ በዘለለ ግን በቪዚት ቪዛ ነው። ቪዚት ቪዛ ነፃ ነው። ማንም እንትን የሚጠይቃችሁ የለም። ቪዚታችሁን ይዛችሁ የመጎብኛ ነው። ስለዚህ ሁለት ወር ቪዚት ቪዛ ይሰጣችኋል። የቪዚቱ ወረቀትም ኤክስፓየር እንዳያደርግ ማን ነው ሪጀክት እንዳያደርግ በተቻለ መጠን አሁን ላይ የሻርጃ ቪዛ የሚባለው ስለሆነ ጥሩ በሻርጃ ቪዛ ለመምጣት ሞክሩ ከዛ ስትነሱ ማለት ነው እና አንዳንድ ጥያቄ ደግሞ ትክክለኛ ሰው ምናምን እንድንረ እንዳናሳያችሁ የምትፈልጉ ከሆነ በውስጥ አሳዩ እንጠቆማቸዋለን ችግር የለውም እሱ በቃ እሺ እንደዛ ከሆነ ቁጥርን ላክልኝ ብይ ቴክስት ላርግልህ እና በዛ ተልክልኛለን ናራ ችግር የለም

በምንድን ነው? አይዲ ነው ያለሽ? እኔ አይደለሁም ወንድሜ ነው። ከመጣ ካንስልሽን ሀያ ስምንት ቀን ተቀብሎ ስራ ገብቶ ነበር፣ ግን እስካሁን ሰውየው አላሰራላቸውም። አይዲ አይዲ ምንም ነገር የለምለላላበላላውማላቸው ከዛ በራሳቸው ፈልገው ነው አይዲ ያላሰሩላቸው። አንቻውን በጣም ነው መፍጠን ያለብሽ። እናቱ በጣም ነው መፍጠን ያለብሽ። እንትን አለ በድል ሙቀደራ ነው ምናምን የሚባል አለ። ቪዛው ድጋሚ መሳብ አለበት፣ የአንድ ወር ምናምን መሳብ አለበት። ያለበለዛ ደግሞ አሁን ሁኑ አፕላይ አድርጎለት አሁኑኑ አፕላይ አድርጎለት ቢያንስ እንኳን የቆጠረበትን ፋይኑን እንዲከፍል ማለት ነው። የሆነ ካምፓኒ መፈለግ አለብሽ ቶሎ። ቢያንስ ይህንን ጉዳይ በአንድ ሳምንት ውስጥ ወይም በአስር ቀን ውስጥ የሚጨርስ ካምፓኒ ማለት ነው። እሙ ከታች ካለሽ፣ እሙ ከታች ካለሽ፣ እስቲ አሳይኝ እንጂ ልጅ ስራ አስቸኳይ። ራስ ፋይንሽን እራስሽ ትከፍያለሽ። ቆይ ግን ካለች እሙ ከታች ካለሽ፣ አሳይኝ። ከታች ካለሽ እሙ አሳይኝ እስቲ ቁጥርሽን። ወይ ብሶቴ ስራ። የእኛ ልጆች ስራ እጃችሁ ላይ የምታመጡ ልጆች ካላችሁ አፋጣኝ የምትረዷት ከሆነ ምን አለችሽ ጸፌላት ነበረ እሙን አልጠየቅሻትም ወይ ምናምን ያለች ያለችን፣ እስቲ ትምጣ ወይንም ልሶት ምጡ፣ ከሁለት አንዱ። ያለበለዚያም የኛ ልጆች እዚህ ታማኝ ቢዛ የሚያሰሩ ሲገቡ ወደ እነሱ ጋር ላገናኝሽ ነው የምችለው እንጂ፣ አሁን አንቺ ጋር ካልፈጠሽ በጣም ከባድ ነው የሚሆነው። ቢያንስ የዚህን አስር ቀን እንኳን ዛሬን ዛሬን ጀምሮ ነገን ጀምሮ ቢያንስ በዛ ውስጥ ማማቴጂ ከሆነ ለልጁ በጣም ጉዳት ነው። ሀይ ነው ከባድ ነው የሚሆነው። መልሶ በብሎክ ውስጥ ነው የሚገባው። ከዛ በኋላ እንደገና ሂዲ ማሰሪያ ይፈልጋል። ያለበለዛ ደግሞ ከሀገሮቶ ነው መመለስ ያለበት፣ በቪዚት ለመመለስ ማለት ነው። ስለዚህ አስቸጋሪ ነው ነው ነው ዳላላ ደግሞ ምንም የማያድጋቸው አይደለም። እዚህ ከመጡ በኋላ ዘወር ብሎ እራሱ አይቷቸው አያቅም። እነሱ እንግዲህ ይሉንታ እንዳለና እንደሌለው ደላላ ነው። በብዛት ውጭ ላይ ነው የሚያርከፈክፏቸው፣ እያመ ልጆቹ የሚሰቃዩት ስለዚህ አደለ። እሲ በቃ ይምጡና፣ ከሁለት አንዱ እንደምጡ አስቀድምሻለሁ። ችግር የለው። እሺ ልውረድ ወይስ

ደላላ ከወሰዳት አንድ ወር ነው። እስካሁን ስራ አልገባችም። እስካሁን ስራ አልገባችም። በጣም እንትን ላይና አለችው። ምናልባት የሚትረዱ መንገድ ቢኖርና ወደ ስራ እንድትገባ። ደላላ ማለት በመክተብ ነው የመጣችው በቢሮ ነው የመጣችው? በቢሮ አደለም፣ ዝም ብሎ በደላላ በግል ደላላ። በእኔ ዌልካም። እንዴት ነሽ? አረ ዘነበች እስኪ፣ አንድ ስራ አስቸኳይ ስራ በናት ስለዚች ልጅ እጃችሁ ላይ ካለ ብሰጭልኝ። የሴት አንድ የሴት አንድ የወንድ ስራ ማለት ነው። ምን አልከኝ? አዎ በደላላ በግል ደላላ ነው የመጣቸው። በዛ የተነሳ ስራ መጣች። በቃ እሱ በግል ደላላ ከመጣችማ በቃ እሱ ምንትን ነው ምንድን ነው ከፍላው ነው ሁሉንም ነገር ከፍላለች። አዎ ከፍላለች። ስለዚህ አሁን ማንኛውም ስራ ብታገኝ በፈለገችው ቀን መግባት ትችላለች። አዎ ትችላለች። ምናልባት ምግብ መስራት ባትሎች፣ ምግብ መስራት አችልም፣ ምግብ መስር በጽዳት ነው ይመጣል። እንደሱ ከሆነ ከታች ቁጭ በልና ጠብቅ፣ የምክ ያስንትን በለኝ፣ እስብህና ስራ ስለሚመጣ አለ እስከ በኋላም ያለበዛም ዘነበሽጋም ይኖራል። እንሰጠሃለን ስራ፣ እንደሱ በግሏ መግባት የሚችል ከሆነ ኦኬ፣ ኢንቦክስ ላይ ወይም ቁጥሩን አስቀምጣለና በዛ እናወራለን። አይ አንተ ፍሪ ከሆንክ ቁጭ እያልክ ላይቡን ገባ ውጣ እያልክ ተመልከተው ወንድምህ። እሺ አመሰግናለሁ። ስራ ያላቸው ልጆች ከታች ልጅ ልጅቷን ሼር አድርገንላታል። የቷን ዘኒ ስራ አለ ያለችውን ነው። ይቺ ቀብራራዋንም ሼር አድርጊላት እስቲ። ስራ አለኝ ስትል ነበር። ስድስት ሰው ሆነ፣ ስንት ሰው የስድስት ሰው ነው ምናምን ስራ አለኝ ስትል ነበር። እሺ አንድ ደቂቃ አንድ ደቂቃ ታብታብ አድርጉ። አንድ ደቂቃ አንድ ሼር ታብታብ አድርጉና እሺ፣ በቪዲዮ የምትወጡ ሁለት ልጆች ከታች ልሳባችሁ። አምስት ሰው እዚህ ላይ በባዶ ስላለ ሁለት በቪዲዮ ከታች እንወጣለን የምትሉ አስከ አዎ በሉኝ ልሳባችሁ አዎ፣ በሉኝ እሰባችኋለሁ ከታች በቪዲዮ